የምታደምጡት ታዲያስ አዲስን ነው። ከሰሞኑ በሀገር ፍቅር ቲያትር ተወዛዋዦች እና አንድ ወጣት ድምፃዊ ላይ የመኪና አደጋ ደረሰባቸው የሚል መረጃ ሰምተን እሱን ለማጣራት ወደ ሀገር ፍቅር ደውለናል። ከሀገር ፍቅርም አቶ ካሳይን አግኝተናቸዋል። እንደምናመሹ፣ አቶ ካሳይ ሰላም ነው ወይ? እንደምናቸው። አሁን በሀገር ፍቅር ምንድን ነው ያለው ታይትል? እኔ ሀገር ፍቅር ላይ ያው ዳይሬክተር ነኝ፣ እዛ በሀገር ፍቅር ቲያትር ዳይሬክተር ነኝ። ከሰሞኑ ወጣት ተወዛዋዦች ና ድምጻዊ ላይ የመኪና አደጋ ደረሰባቸው የሚል ታሪክ ሰምተን ነበር እና ምንድን ነው የተፈጠረው ነገር? አዎ፣ በአጋጣሚ ሰሞኑን ያው ትንሽ ስራ ነበርና ስራው የሙዚካል ድራማ ነበር። በብሄር ቤተሰቦች ስራ ላይ እሱ ስራ የሚሰሩ ልጆች በአጋጣሚ ያው እንግዲህ ማታ ማታ ላይ ናይት ቤት ይሰራሉ የባህል ምሽት ውስጥ፣ እና እዛ ምሽተው ሰርተው ሲወጡ ወደ ሱፐርማርኬት ሲሻገሩ ከሁለት ሺህ አበሻ ወደ ሱፐር ማርኬት እየተሻገሩ ባለበት ሁኔታ እንደነገሩን ሶስት ሆነው እየተሻገሩ፣ አንድ ሴት እና ሁለት ወንዶች ነበሩ። አንደኛው ድምፃዊ ነው፣ አንደኛው ተወዛዋዥ ነው፣ አንደኛውም ተወዛዋዥ ነው። ሴቷ በመሀል በጣም በፍጥነት የሚመጣ መኪና ገይቷቸው እንዳለፈ ነው የተነገረ ነገር። ምን አይነት ጉዳት ደረሰባቸው? ምንድን ነው የሆነው? እንግዲህ ተወዛዋዡ ኦልሞስት ወደ ሁለት ቦታ ላይ አካባቢ እግሩ ላይ የመሰበሩ ሁኔታ ነው ተነገረን። ሁለት ቦታ እግሩ ተሰብሯል። አንደኛው ደግሞ ቁርጭምጭቱ ነው የደቀቀው። እሷን ግን በመሀል ላይ መሀላቸው ስለነበረች ወደፊት ወርውረዋት ከፊት ለፊት ባለው የመተላለፊያ ድንጋይ ላይ እዛ ተጋጭታ እንትን እንዳለች ነው ዞር ሲሉ ምንም። መኪናው በፍጥነት ነበር የሚሄደው እና ማንም ታረጋ ምን ዝት ይዝ አልቻለችም። አጋጣሚ መኪናው ጥሶ ነው አልፎ ሄደው። ስለዚህ ገሽቷቸው አመለጠ ማለት ነው መኪናው ፋንክ እየገዝቷቸው እንዳመለጠ ነው ከዛ በኋላ ለፖሊስ ሪፖርት የማድረግ ነገር ነበር ያው እነሱ ሪፖርት አድርገዋል ትራፊክም ሪፖርት አድርገዋል ግን ያው ከዚህ በኋላ እንግዲህ ያው ትራፊክ በሚከታተልበት መንገድ ነው የሚከታተለው አይነት መንገድ ላይ ነው ያለው እኛ ጋር ግን ያው አደጋው ስለደረሰ ከሁለት ቀን በኋላ ፐርፎርመንስ ነበራቸው ያ ፐርፎርመንስ እንዳይቋረጥ ሌሎች ሰዎችም ተክተን ሰርተናል ከዛ ወደ ሆስፒታልም ለመረዳት በአምቡላንስ ወደ ዳን ሆስፒታል ሄደው ነበር። ነቁሯል። ትንሽ እንደምታውቀው የገንዘብ እጥረት ምንም ስለነበረ እንዲታከም አልቻለም። ወደ ሀምሳ ሺህ ብር አካባቢ ገደማ አርባ ሺህ ብር ገደማ ያህል ተጠይቆ ነበር። በአጋጣሚ በዚ አጋጣሚ የምነግረው አርቲስት አምሩ ብርሃኑ በጣም ብዙ ረድቶን እዛም ዋጋ አስቀንሶ ዶክተሩም የእጁን አለመጠየቅ እና ወደ ሰላሳ ሺህ ብር ገደማ በሙያዊ ስራውን ሊረዳን እንዳገዘ ነግሮናል። ግን ልጁም ያው ትንሽ አፎርድ ስላለ አረገ በገንዘቡ ማለት ነው። ቲያትር ቤቱ ደግሞ ያው ክበብ አለን፣ የሀገር ፍቅር የሰራተኞች ክበብ፣ ከዛ የተወሰነች ገንዘብ እንትን አድርገን አሁን በግል እየታከመ ያለበት ሁኔታ ነው ያለው። የጤንነቱ ሁኔታ አሁን ላይ ምን ይመስላል? እንግዲህ እስከ ትላንትና ድረስ ነው እንደዚህ ሲጠይቅ ነበረ፣ ትንሽ ወደ ሕክምናውን ለማድረግ እግሩ የማበጥ ሁኔታና ሊረዳበት የሚችልበት አይነት ሁኔታ የሌለበት ነው ያለው። ባለው ሁኔታ ግን ያው ሙያተኞቹም እየተሯሯጡ ያሉበት ሁኔታ ነው ለማገዝ ያደረግ ያ ስለዚህ እግዚአብሔር እንግዲህ ከእናንተ ጋር አሁን ጨርሶ እንዲመረው እንመኛለን። ግን እሱ መደገፍ የሚፈልጉ አድማጮች ምናልባት ሊያገኙ የሚችሉት ስልክ ቁጥር አላችሁ? እንግዲህ እስካሁን ያው የልጆች አሉ አስተባባሪዎች የእነሱን ስልክ ቁጥር አጋጣሚ አላቀውም ምናልባት እንግዲህ መርዳት የሚፈልግ ሰው ካለና ማል የሚፈልግ ያው የኛ ችግር እንግዲህ ብዙ ጊዜ ሙያተኛ ሲታመም ወርዶ ነው። በተቻለ መጠን ያው ሀገር ፍቅር ኮንታክት ቢያደርጉን በሀገር ፍቅር ቲያትር ቤት ወይም በዚህ በኔም ኮንታክት ቢያደርጉ ልጆቹን ማገናኘት ይችላለሁ። ኔ እና ቢታገዝና ምክንያቱም ያው ተወዛዋዥ ሲባል ያው ቆሞ መወዛወዝ አለበት። እግር ከሌለ ደግሞ ወደ ሙያውም መግባት አይችልም። እና ቢረዳ እና ቢታገዝ ደስ ይለኛል። ሴቱም ሆነ አንተም ስለደወላችሁ በጣም አመሰግናለሁ። የሚቻለውን ነገር መታደረጉ ደስ ይለኛል። በጣም እናመሰግናለን። እሺ ታንኪዩ። በጣም ገስትል እንግዲህ ከሀገር ፍቅር ዳይሬክተር ከአቶ ከሳይ ጋር ያደረግነው ቆይታ ይህን ይመስል ነበረ። እና ምን ተረዳ በተለይ ገጭቶ ማምለጥ የሚባሉ ላይ አሁን የሀገር ፍቅር ተወዛዋዦች ላይ አደጋ ስለ ስለደረሰ ነው፣ እኛም ያቀረብ ነው ማለት። የሆነ ነገር አንድ ፈልጋለ ታዋቂ ሰዎች ወይ እንደዚህ ግኔጣብ ሰዎች የመዝናኛው ዓለም ወሬዎች ስለሆነ የሚቀርበውና፣ ግን በየቦታው እንዲህ ዓይነት ነገር በተለይ አሁን አለ ገጭቶ ማምለጥ ምናምን ትንሽ አንዳንዴ ትንሽ ነገር ሆኖ የሚተርፍ ወይ ደግሞ ተስፋ ያለውም ነገር ሆኖ ቶሎ እርዳታ ባለመስጠት ራሱ ህይወቱ ሲያልፍ። ቅጥ ታስተውላለህ። ብዙ ቦታ ላይ እና በተለይ አሁን ቅዳሜ ነው ይሄ አደጋ ደረሰ የተባለው፣ እንግዲህ መሀል ቦሌ ነው፣ ምሽት ላይ ነው። ስለዚህ መቀማመስ አለ ማለት ነው። ትናንት ራሱ እኛ ከምሽት አምስት ሰዓት መሰለኝ ከሄድና ሞሎተን ወደ ቤት ስንሄድ ያየነው አደጋ አደጋ አይመስልህም ይሄ ፊልም ላይ የሚከሰት ነገር የለም ድንገት መቶ አደባባይ ላይ ምንድን ነው ስትልክ፣ እንደዚያን ነገሮች ጀርባ አሁንም ይጨቀጨቃል ይጨቀጨቃል እንፉታሉ ማለት። አሁን መጠጥን ለማስቆም እንግዲህ ካምፔን ነገር ተጀምሯል። መጠጥቶ ማሽከርከርን የሚያስቆም ካምፔን ነው የሚመስለውና ግን አሁን ይሄ አዌርነሱ ወይም የአመለካከት ነገር አይደለም። የተስመሰራት ያለበት ዕቃ ህግ ነው። ህግ ወጥቶ ጠጥቶ የሚያሽከረክር ልክ ቤልትን ማስቆም የተቻለው በህግ ነው። ቀበቶ አድርጎ የሚያሽከረክር ሰው ይቀጣል፣ ስልክ የሚያወራ ሰው ይቀጣል እንደተባለው ማለት ነው። ልክ ጠጥቶ የሚያሽከረክሩ ሰዎችን ለመቆጣጠር መሳሪያዎችን ገጥሞ በምሽት ትራፊኮች እንዲሰሩ ተደርጎ፣ አደጋ ያለው ከምሽቱ በኋላ ነው። ትራፊኮች ደግሞ ከምሽቱ በኋላ የሉም ከተማ ውስጥ እና ለእነሱም ተጨማሪ ነገር ተደርጎላቸው ሰው ናቸው እና ተጨማሪ ነገር ተደርጎላቸው ምሽቱንም ደግሞ የሚቆጣጠሩበት እድል ቢመቻች በጣም መልካም ነው። ምክንያቱም ክለቦች ባህሮች ምናምን አካባቢ ስትመለከት በጣም በጣም በርካታ መኪኖችን ትመለከታለ። ስለዚህ ከክለብና ከባር የሚወጡ ሰዎች ደግሞ እነዛ መኪኖች ነው የሚነዷቸው። ስለዚህ መገመት ስትችል ጠጥቶ የሚወጡ ሰዎች ናቸው እነዛ መኪና የሚነዷቸው ብለ ድምዳሜ ላይ መድረስ ትችላለ። እኔ ግን እንደ ለየት ያለ ሀሳብ አለ። በተለይ ትራፊክን ነገር በተመለከተ እንደ የሚመለከታቸው አካላት የሚያደምጡ ከሆነ ሰዓቱ ምናልባት ስለመሸ ለምን ትራፊክ ጉዳይ አውትሶርስ አይደረግም? ማለት ለምሳሌ ዱባይ ብትሄድ የእንግሊዝ ኩባንያ ነው የሚሰራው። ደቡብ አፍሪካ እነዚህ ትልቅ የሚባሉ ከተሞች ላይ አውትሶርስ ካሜራ ይገጥማሉ። ከዛ በኋላ ትራፊክ ፖሊሶችን ያሰለጥናሉ። ሀያ አራት ሰዓት ይቆጣጠራሉ። ለምሳሌ አንድ ሰው መቶ ብር ሲቀጣ ሰላሳ ብር ለእነሱ ሊሰጥ ይችላል። እኔ ፐርሰንቱን አላቸው፣ ግን ምንድን ነው ህግና ስርዓት ግን ይያዛል። ማለት ሲሲቲቪ ካሜራዎች ይኖራሉ። የአጠቃላይ ስራ ትራፊክ የተመለከተው ነገር በአጠቃላይ ከላይ ሆነው የሚሰሩት እነሱ ናቸው። ብዙ ከተሞች አሁን አውት ሶርስ ያደርጋሉ እና በእኛ የማይሆን ከሆነ ለምሳሌ ሁን የሰው ሀይል ላይ ይነሳል። ሌሊት የሚሰራ ሰው ላይ ላታገኝ ይችላል። ሌሊት ላይ አንዳንዴ አንድ ቦታ ላይ ብዙ ከመስራት እዛ አካባቢ ካሉ ሰዎች ጋር ትወዳጃል። ለምሳሌ ፒያሳ ላይ የሚሰራ ሰው ትራፊክ ሆኖ እኳ በቋሚነት እዛ አካባቢ ከሚሰሩ ሰዎች ጋር ምንም ከመታየት ብዛት ሰላምታ ይመጣል። እንዴ ከዛ በኋላ እንዴ መጠያየቅ ይመጣል ምናም ያ ሰው ቢያጠፋም ያ ትራፊክ ለመጠየቅ ይከብደዋል። ብዙ ጊዜና እንደ ነገሮች ይስተዋላሉና እኔ ያለኝ አመለካከት ምንድን ነው? ይህን ያህል አደጋ እየደረሰ ለውጥ የማይመጣ ከሆነ አውትሶርስ ተደርጎ በፐርሰንት የሚሰሩ የተለያዩ ዓለማችን ላይ ያሉ ኩባንያዎች አሉ። ከእነሱ ጋር በመነጋገር ከተማውን በሲሲቲቪ ካሜራ ሀያ አራት ሰዓት እንዲጠበቅ። አሁን ለምሳሌ በዚህ ሰዓት እርግጠኛ ነኝ ይህን እየሰሙ የሚያሽከረክሩ ሰዎች ቀይ መብራት በዚህ እንትን ጋር አይቆሙም። በእርግጠኝነት መናገር እንችላለን። አዲስ አበባ ውስጥ ከዘጠና ከተወሳ በኋላ ቀይ መብራት አይከበርም። ይሄ በእርግጠኝነት ከምናየው ነገር መናገር የምንችለው ነገር ነው። ሁለተኛ ለምንድን ነው አሁን ሌሎች ዓለማት ላይ ሄደን ነገሮችን ስንመለከት አንድር ከቨር የሚባሉ ነገሮች ትመለከታለህ። በግል መኪናዎች ሆነው ሊሆን ይችላል፣ ቪት ይዘው ከኋላ ሊከተሉ ይችላሉ። ስለዚህ ስታጠፋ ምክንያቱም ሰው አብዛኛው ነገር ሁላችንም ለትራፊክ ፖሊሱን ነው እንጂ መንፈራው ህጉን አይደለም። ስለዚህ ያንን ነገር ደግሞ ወደ ማምጣቱ ሰው ስለሆንን ጥሰት ይሄዳል ምናምን እንደዚህ አይነት ነገሮች አሉ። ሌላው ግን ትልቁ ደግሞ ጥያቄ ከገጨ በኋላ አደጋውን ካደረስክ በኋላ ደግሞ ኦሬዲ ስህተቱን ሰራሃው እኮ ከእዛ ጋር ልታድነው የምትችል አይነት ህይወት እነዚህ ልጆች አሁን አስበው ከጥቅምጭ ሆነዋል። ጉልበታቸው፣ ቁርጭምጭሜታቸው ቅድማቱ ካሴ ሲያወሩ በጣም ያሳዝ ምክንያቱ አርቲስቶች ናቸው፣ ተወዛዋዦች ናቸው። ቆመው ካልሰሩ መስራት አይችሉም ያሉት ግን፣ እውነቱን ለመናገር ዝም ብለ ስታስበው ማለት ከገጨ በኋላ የሰውዬ ቆሞ የሚረዳ ምናምን ምናምን አይነት ከሆነ መጀመሪያ የሚጠጣ ይመስላል። ይህን የሚያስብ ከሆነ አደለም። አንዳንዴ ገጭተውም እኮ ጠጥተውም ገጭተውም ቆመው ረድተው የሚሄዱ ሰዎች ያጋጥመዋል። መያዛ አይቀርም የሚገርምህ ነገር መያዝ አይቀርም ከሆነ ጊዜ በኋላ ትያዛለህ። ስትያዝ እንደውም ቅጣቱ እጥፍ ነው የሚሆነው። ስለዚህ እዚህ ጋር ትግል አንተ ህሊናህን ቢያርፍ ጥሩ ነው የሚሆነው ማይገኝኔ ደግሞ እናንተስ ምን ትላላችሁ? የሀገር ፍቅር ተወዛዋዦች ከባድ አደጋ ደረሰባቸው፣ የገጫቸው ሰው አምልጧል ነው የሀገር ፍቅር። ስለ ሀገር ፍቅር ካወራን አይቀር በዚህ ተወዳጅ ዜማ ትንሽ ቆይታ አድርገን እንመለስ። እስከ ሌሊት ሰባት ሰዓት ሸገር ላይ ሁሉም አዲስ ነገር በሽ ነው።